የወለድሽውም እንኳን ማርያም ማረችሽ፣ ማረችሽ ያልወለድሻት ደግሞ ሩታዬ ደግሞ እመቤቴ ትቅረብሽ ማለት ነው። ያው ዛሬ እንግዲህ አይታችሁታል የትናንትና ቪዲዮ የሩታንም አይታችኋል የውብዬንም አይታችኋልና አንዳንዴ የሚደረገው ቪዲዮ ብቻ ከባድ ነው ለመፍረድ ማለት ነው። ይህ እንግዲህ የሩታ ትናንት እንዳያችሁት አብርሽ አብረን እንሆን እስከ ምትወልጅ ድረስ ሲላት፣ አይ ቡታጀራ መቆየት የለብን፣ መመለስ ትችላለህ። ጥሩ ጊዜ አሳልፈሃል። መመለስ ካለብህ መመለስ ትችላለሁ፣ ወደ አዲስ አበባ ስለዚህ እኔን መጠበቅ አስፈላጊ አይደለም። ከኔ ጋር ከጎኔ ለመሆን ምንም የሚያስፈልግ ነገር የለም። ልጅህን በፈለግከው ሰዓት መተ ማየትም እሱ ነው የሚያገናኝ የሚደረገውንም ማድረግ ትችላለህ። ከዛን ውጭ ምንም እናንተን የሚያገናኝ ጉዳይ የለም ትለዋለች። አብሬሽ ደግሞ ባይሆን እስከምትወልጂ ድረስ አብረሽ ከጎንሽ ልሁን እስከምትገላገይ ሲላት፣ ሩታ አይቻልም ትላለች። አብሬሽ ደግሞ እንዲህ እያለ ላይፉን ከማን ጋር ይቀጫል? ከሄርሜላ ጋር። አሁን በዚህ ሰዓት ሩታ ጥፋተኛ ናት። እስቲ ወገን እንደራሳችን ይህ የሩታ ልብ ሰበራ በእኛ ቢደርስ ምንድን ነው የሚሰማው? በእውነት ነው ምላችሁ እና አንዳንዴ የሰው ልጅ ጭንቅላቱ የት እየሄደ እንደሆነ ፈጣሪ አምላክ ይወቀው። ስለዚህ አብርሽ ምንና ምን እያደረክ እንደሆነ ለአንተ አልታወቀም፣ ወንድሜ ቢድ ለሩታ ልቧን በጣም እየሰበርከውና ይቅርታ እንዳታደርግልህ እያረካው ነው ያለ ማለት ነው። ስለዚህ ያውቁ ይበለጡ የሚባል ነገር አለ። የሰው ልጅ ወደ ራሱ ለማግኘት ሲል በትህትና መጥፎውን ወደ መልካም እየቀየሩ ነው። ይህ የልህ የመንተልህ ስራ ነው የሚሰራው ማለት ነው። ሲቀጥል ደግሞ ሩታ እርጉዝ አይደለሽም ምናምን ላላችሁ ልጆች ወደውን ማየት ትችላላችሁ። ከልብስ በላይ እርግዝ አይደለችም፣ ምያኔ ስንላት የነበረው ልብሷን አውላልቃ እንግዲህ ይህን ይመስላል የሩታ እርግዝና ማለት ነው። እመቤት የማርያም ትቅረብሽ ማለት ነው። የምወደው በእውነት በእግዚአብሔር ትቅረብሽ። ምጣ ከባድነት ልጅናንድ ግን ከተወለደ በኋላ ይረሰሙት አንዳንዴ ደግሞ በሰርጀሪ ሲሆን ደግሞ በጣም ከባድ ነው። ሰርጀሪ ቀላል ይመስላል እና በጣም ነው የሚከብድ። እውነት ለመናገር የእኔ ሰርጀሪ እስከ አሁን ድረስ ስድስት ወር ሙሉ ሆነ ማለት ነው። ማርያምን ነው ምላችሁ፣ እስከ አሁን አልለቀቀኝም ሕመሙ ማለት ነው እና እግዚአብሔር በምታርግልሽ ሕይወት ውስጥ በቤቴ ማርያም ትቅረብሽ እሷ እና ሌላኛው ደግሞ ውብዬ ናት። እንግዲህ የነሩታ ነገር ቢያበቃም ወይም ሊገናኙ ይችላሉ ወይም ሊያበቃ ይችላል። እንግዲህ እሱ የእህል ውሃ ጉዳይ ነው። ገነት ንጋቱን በዘጠኝ ዓመታቸው ተገናኝተው እንግዲህ የልጅና እናት አባቱ ነዋል አይደለም። የአሁኑ የነሩጣው ማለት ነው። እና እንግዲህ ዋና የሰው ልጅ የህልዋ ነው። ህልዋ ካላቸው ምንም ይሁን ምንም ይገናኛሉ። ሌላው እንግዲህ የውብዬ ነው። ውብዬና ናቲ እንግዲህ የሚደረገው ድርጊት በጣም ከባድ ድርጊት ነው። ከዛ ላይ ደግሞ ናቲ ማለቴ ሙቪ ምን እንደነካው አላውቅም። እኔ ሙቪ በሚዲያ እስከማቀው ድረስ መልካም ልጅ ነው፣ አዛይ ነው፣ ሩሩ ነው። ግን የተደረገ ይችኝ ክፉ ሴት ያረገሽባቸው ነገር አለ ብዬ ነው የገመትኩት እንጂ ሙቪ እንዲህ ሊቀየር አይችልም። እና የሰው ልጅ ክፋትና ተንኮሉ ከባድ ነው። እሱ እንግዲህ ወደ እሷ ተቀይሮ ከልብህ ነው ወይ ፍታት፣ ተዋት፣ እንዲህ በላት እያለ ይገኛል ማለት ነው። እና ይሄ ደግሞ ወደ ራሱ ስመለስ ሙቤ ደግሞ እንግዲህ ወደ ራሱ ገና አልተመለሰም ማለት ነው። እንግዲህ እግዚአብሔር አምላክ የሁላቸውንም አይነ ልቦናቸውን ያብራላቸው ነው የምለው። የሰው ልጅ አይነ ልቦና ሲበራ ነው እና ከባድ ነው ምልላችሁ መሰላችሁ። ስለዚህ ውብየ ግን በዛ ሁሉ ደረጃ በእውነት ምላሽ በጣም ጠንካራለች። እግዚአብሔር እንደው መድኃኒዓለም አክሎ ያጠንክርሽ እንደዛ ብሎ አስባችሁታል ይባል ቀኗ እኳ እንዲወርሶ ከቤትና ና ከቤት እየሄደች እንደዛ ብላ በዛ ንዶት በዛ ብስጭት፣ እግዚአብሔር ይመስገን ያው ሁሉ አልፎ እንግዲህ የሴት ልጅ እናት ሁናለች። የመጀመሪያው ልጅ ወንድ ነው፣ ሁለተኛው ደግሞ ሴት ልጅ ታቀፋለች። ደስ አይልም? ይህን ቻንስ ግን ሁሉ የሚመኘው ነው። አንድ ሴት አንድ ወንድ የሚለው ምኞት ነው እና እግዚአብሔር አምላክ ለሌላችሁ ልጅ ይስጣችሁ። በእውነት ነው የሌለ ደስታ ነው የሚመጣ ልጅ ስታዩ ማለት ነው። እና ምንም አይኖራችሁ እህቶች፣ እንደው ምንም ልጅ ካለ ግን ነገር ሂዳችሁ ከቤተሰብ ጋር ሰጥታችሁ መመለስ ትችላላችሁ። ወገናችን እና ሞኛችሁ ነው። መታችሁ ወልዳችሁ ዙራችሁ መመለስ ትችላላችሁ። አንዲት እህታችን ምን ስትል ሰማሁ፣ እድሜ አርባ አምስት አመት ሆኗል? ግን መውለድ እችላለሁ ወይ? እንዴት ነው ነገሩ? በሳይንስ ደረጃ ፔሪየድ እስከ አርባ አምስት አመት ይቆማል ይላል። ግን እኔ መውለድ እችላለሁ ወይ እያለች አንዲት ዶክተር ስታማከር ሰማ። እስከዚህ ድረስ ወይ ከገንዘብ አትሆንም ወይ ከእድሜያችን አንሆንም ወይ ከልጅ ሳናገኝ ሁሉን ምንሽን ብለን ጊዜያችን ከምንጨረስ በእውነት ነው ምላቸው። እኔ ምንድን እናንተ አረብ ሀገር ሰባት አመት ላገኝ ጠባቅ